ቴድሮስ ካሳሁን ወይም ቴዲ አፍሮ እዚህ ምስሉ ላይ እንደምትመለከቱት ኤፕሪል 30 በወራሪዋና ና በጨፍጫፊዋ ሀገር ኢስራኤል ኮንሰርት አዘጋጅቷል። ኤፕሪል 30 ማለት ነው፣ ህፃናትን በጅምላ እየጨፈጨፈች ለሴቶች ርኅራሄ ማታሳይ ጨካኝ ሀገር ላይ እንኳን ለነፃነት ቀን አደረሰች ብሎ ኮንሰርት አዘጋጅቷል። አያሳፍርም? እንደ ቀልድ የሚታይ ነገር አለ። ይህ ሰው እዛ ቦታ ላይ ኮንሰርት ሲያቀርብ ኢትዮጵያን ወክሎ ነውና እንደዚህ አይነት ስራ እየሰራ እንደሆነ የሚታወቀው፣ ሀገራችን ኢትዮጵያ የጨፍጫፊና የወራሪ ሀገር ደጋፊ ሆና መታየት ስለሌለባት በምንችለው ሁሉ ይህን ነገር እንድናወግዝ፣ ቦይኮት እንድናደርግ አደራ ለማለት ነው። አመሰግናለሁኝ። ግን ምን ያህል አሳፋሪ ሰው ነው እንዲ? ምን ቢሆን ነው ግን እንዲያደረገው? ምን ቢያደርግ ነው ግን እንደዚህ የጋዛ ሰዎች እንደዛ እየተጨፈጨፉ ለእስራኤል ነፃነት እንደዛ ይወጣው ዘፈን ኮንሰርት ያዘጋጀው ምን ቢያደርግ ነው? አላበዛውም። ኤንትሉ ይሆን አላር እናንተ ማህበራዊ ሚዲያ ላይ ይሄ ማህበራዊ ሚዲያ መነጋገር አጠለቅልቆታል። ከትላንትና ጀምሮ እስራኤሎች ኦርቶዶክሳውያን ወይ ደግሞ ክርስቲያን ብቻ ይመስላችኋል እንዴ? ለእነሱ እኮ ገና ክርስቶስ አልተወለደም፣ አልተወለዳቸላቸው። ክርስቲያኖችን ብታያቸው በቁጥር በጣም አናሳን ናቸው። ኢትዮጵያ ሆኖ ጋዛና እስራኤል ሲጣሉ ሙስሊሞቹ የጋዛን ባንዲራ ይዛችሁ ስጸልዩ፣ ነገርን ሁሉ ወስደን መዘን ስበን ስበን ስበን ሃይማኖት ላይ ለጥፈን ከዛን መበጨቃጨቃና የሆነ መነጋገሪያ መነታረካ አጀንዳ እንፈልጋለን። ስለደገፍኩት ስላልደገፍኩት ምንም አላመጣ። እምነግራችሁ ግን እኛ ያለንበት ውርደት ነው። ቴዲ አፍሮ ኮንሰርት አዘጋጀ። የት እንግሊዝ ነው። ጭቅጭቅ ነበረ እኔ እዚህ ሆኖ በጣም ብዙ በጣም ብዙ የእስልምና ወንድሞችን ስትቃወሙ ጋዛ እስራኤል እንትን ያጨፈጨፈች ስትሉ፣ እስኪ ገለጥ ገለጥ ገለጥ አድርጋችሁ አንብቡ። ሂዱ ዩቲውብም ላይ ሂዱ፣ ፌስቡክም ላይ ሂዱ፣ ቴሌግራምም ላይ ገብታችሁ አንብቡ፣ ትዊተርም ላይ ገብታችሁ አንብቡ። ምን ያህል ክርስቲያን እንዳለ ጋዛ ውስጥ፣ ምን ያህል ክርስቲያን እንዳለ እስራኤል ውስጥ ተመልከቱ። እስራኤል ካለው ክርስቲያን ጋዛ ያለው ክርስቲያን ይበልጣል። መሳሪያ የሌለው ህዝብ ነው ያለው። ጦርነት የትም ቦታ ቢሆን ሰብአዊነት ነው ሊቀድም የሚገባው። ያንተ ሰብአዊነት አጠገብህ ብብት ውስጥ የደበቀውን ትተህ የሩቁን የምትመለከተው ማን ስለሆንክ ነው? እኔ እኔ ጥያቄ አማራ ክልል ትግራይ ክልል ሌላም ክልል ሌላም ክልል በእያንዳንዱ ክልል ስለሚሞቱት ስለሚገደሉት በጦርነት በስቃይ ውስጥ ስላሉ ሰዎች አንተም ተመልከት። ያኔ ያንተን አልፈ ሌላውን ትናገራለህ። የራስ ሰላም ስታሰፍን ውጣ። እስራኤል እዚሁ አለን። መገናኛ አካባቢ ሂድና ውጣ፣ ሰልፍ እስኪ ውጣ ሂድ ተቃውሞ አሰማ። እስኪ ሳታደርግ ሰውየው እዛ የሚሄድበትን ጉዳይ አጀንዳ መነታረኪያ አድርገ ከሃይማኖት ላይ ለጥፋ አምጥተህ ትጣላ ለማህበራዊ ሚዲያ ላይ ደግሞ አምለስስን ሙቁጭን በዚህ ፎቶ ልትናገሯ ትፈልጋላችሁ። እየመሰገን ኳ እስኪ እንደው ከተናገራችሁ አይቀር እንደው ጋዛ ነው አይደለም እንደዚህ ሄዶ እስራኤል ነው አይደለም እንደሚያደርገው ኢትዮጵያ ሚሊኒየም አዳራሽ ው ሽርጉድ የሚባል ትኬ ተዘጋጅቶላቸዋል። ጎሳዬ ተስፋ፣ ኤፍሬም ታምሮ፣ አለማየሁ ሪፖ፣ ሜላት ቀለመወርቅና ሌሎችም ያሉበት ሽርጉድ ሚያዚያ 18 ሊካሄድ ነው። እስኪ ተቃወሙት። ሶስት ትውልድ የሚገናኝበት የሙዚቃ ኮንሰርት ነው። 250 ሺህ ብር መግቢያ ትኬት ተዘጋጅቶለታል። ለ50 ሰው ቪቪአይፒ ተብሎ ማለት ለ50 ሰው አንተ ሀገርህ በረሀብ እየተቆላ ሀገሬ ውስጥ ችግር እያለ እንዴት የ250 ሺህ ኮንሰርት ይዘጋጃል መግቢያ ትኬት ይዘጋጃል ብለህ እስኪ ማህበራዊ ሚዲያ ላይ ዝመታ። እንደው ዝም ብሎ መላቀስና መጫጫም ተገቢ ስላልሆነ ምነግር ተገቢ ያልሆነ ተገቢ ባልሆነ ልክ መናገር ስላለብኝ፣ ቴዲያ እንዴት ናችሁ? ሰሞኑን ፍልስጤምና እስራኤል እያደረጉት ባለው ጦርነት የእኛዎቹ ሲያሽቃብጡ እየተመለከተን ነው። ሙስሊሞቹ ማለት ነው። ከፍልስጤም ጎንነን ፍልስጤም ቪቫ ፍልስጤም እያሉና ማለታቸው ችግር አልነበረውም። ነገር ግን ክርስቲያኖችን ለማሸማቀቅ ደግሞ ለምን እስራኤል እንደገፋችሁ የሚል ተቃውሞ እያነሱ ነው ኦኬ ችን እኛ ልንደግፍ ምንችልባቸውን ወደ ስምንት ነጥቦች ልንገራችሁ። አንደኛ እኛና እስራኤል ቀጥታ የደም ትስስር አለ። በአንደኛ ንግስት ምዕራፍ አስር ላይ ንግስት ሳባ ወይም ማክዳ ከጠቢቡ ሰለሞን ቀዳማዊ ሚኒሊክን ወልዳለች ብለን እናምናለን። ቀዳማዊ ሚኒሊክ ደግሞ በኢትዮጵያ ላይ ትልቅ ስራ የሠራ ነው። ታቦተ ጽዮንንም እንዲመጣ ምክንያት የሆኑ ናቸው። እኛ ታቦተ ጽዮንን የምናከብር፣ ስለዚህ የንግስት ሳባ የሚኒሊክ የልጅ ልጆች ነን። ያ ማለት ከእስራኤል ጋር ዘመድ ነን፣ የጠቢቡ የሰለሞን ልጅ ልጆች ነን ማለት ነው። ከዚህ በላይ ግን ደግሞ ሌላ ልስጣችሁ። ዘውልቅ ምዕራፍ 12 ቁጥር 1 ላይ እስራኤልን ከግብፅ ባርነት ከፈርዖን እስራት ነፃ ያወጣቸው ቀይ ባህርን ሰንጥቆ ያሻገራቸው ነብይ ሙሴ ሚስቱ ኢትዮጵያዊ ነች። ዘውልቅ 12 ቁጥር 1 ላይ እንደሚናገረው ማለት ነው። ነብይ ሙሴ ደግሞ ሁለት ልጆች ወልዷል። ዘውልቅ 18 ከቁጥር 3 2 እስከ 5 ሙሴ የወለዳቸው ሁለት ልጆች ከኢትዮጵያዊት ሚስቱ ነው። ይህ ማለት እስራኤሎች የሙሴ የልጅ ልጅ ከሆኑ በእናታቸው በኩል ኢትዮጵያውያን ናቸው እስራኤሎች ማለት ነው። እኛ በአባታችን በኩል እስራኤላውያን ልንሆን እንደምንችል፣ እነሱ ደግሞ የሙሴ የልጅ ልጅ ሲሆኑ በእናታቸው በኩል ኢትዮጵያውያን ናቸው ማለት ነው። ከዚህ አንፃር የተነሳ እኛ እስራኤልን መደገፍ እንችላለን። ነጥብ ሁለት ብዙ ቅርሶች በእስራኤል አሉን ደርስ ሱልጣን ገዳምን ጨምሮ እጅግ በርካታ ቅርሶች በእስራኤል ኢትዮጵያኖች ስላለን ያ ቅርሳችን ምንም ነገር እንዳይሆን፣ እንዳይበላሽ፣ አደጋ እንዳይደርስበት፣ ከጠላት ወራሪ እንዲጠበቅ እንፈልጋለን። ለምሳሌ የኢትዮጵያ ነገሥታት አብዛኞቹ በእስራኤል የሚገኝ የኢትዮጵያ ቅርሶችን አስጠብቀዋል። አራተኛው ዓፄ ዮሐንስ የሰራው ገዳም አለ ለምሳሌ። የኦቶማን ኢምፓየርን ድባቅ መጥቶ የቱርክን ወራሪ ኃይል ማለት ነው ኪዳነ ምሕረት ገዳም አሰርቷል። እዛ ይህ ገዳም ስቲል በጣም ተወዳጅና በጣም ታዋቂ ነው። ቱርክን የወሰድን እንደሆን ደግሞ ቱርክ በተቃራኒው የክርስቲያን ገዳም የነበሩ ቤተክርስቲያን የነበሩትን ወደ መስጊድ የቀየረች ነች። ኤግዛምፕል ኢስታንቡል ላይ የሚገኘው ሀጊያ ሶፊያን መውሰድ ይቻላል። በፊት ገዳም የነበረ አሁን ወደ መስጊድ የቀየረችው ማለት ነው። ስለዚህ ግብፅ ቱርክ ደግሞ ለማን ነው የምረዳው? ለፍልስጤም። እኛ በምንም ተአምር ቱርክ ምረዳውን ልንረዳ አንችልም። ምክንያቱም ቱርክ ጠላት ስለሆነ ነው፣ የክርስቲያን ሀገር ነጥብ 3 ታሪካዊ የመጽሐፍ ቅዱስ ቦታዎችን ሄደን መጎብኘት እንፈልጋለን። ለምሳሌ ደብረ ታቦር፣ ራስ ቅል፣ ደብረ ዘይት፣ ኢየሩሳሌም፣ እንደዚህ የሚባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ስጋ በነበረበት ወቅት ያስተማራቸው ቦታዎችን ሄደን መጎብኘት እንፈልጋለን። እኚህ ቦታዎች ደግሞ የሚገኙት አብዛኞቹ በእስራኤል ስለሆነ እነኚህ ቦታዎች ከታሪክ ላይ እንዳይወገዱ እንዳይጠፉ ከዓለም ካርታ እንዳይወገዱ ስለምንፈልግ በዚህ ምክንያት እስራኤልን እንደግፋታለን። አለ። ነጥብ አራት ብዙ ቤተ እስራኤላውያን ኢትዮጵያኖች ስለሚገኙ እዛ መረጃዎች እንደሚያመላክቱት እስከ 200 ሺህ የሚቆጠሩ ቤተ እስራኤሎች በእስራኤል ይገኛሉ። ወይም በእናታቸው ኢትዮጵያዊ ናቸው፣ ወይም በአባታቸው ኢትዮጵያዊ ናቸው፣ ግን ቤተ እስራኤል የሚባሉ ማለት ነው። የኢትዮጵያ ዝርያ እንደገና ደግሞ እስራኤላዊ አይሁድ ዝርያ ያላቸው ማለት ነው። ስለዚህ እነኚ እስራኤልን ማጥፋት ማለት 200 ሺህ የሚበልጡ ቤተ እስራኤላውያንን ጦርነት፣ እነሱ ላይ ጅምላ ጭፍጨፋ ማወጅ ማለት ነው። እኛ ደግሞ ዜጎቻችን ቤተኛውን ቦታ የሆኑ እንዲገደሉብን አንፈልግም። በዚህ ምክንያት ከእስራኤል ጎን እንሆናለን። ነጥብ አምስት እስራኤል በአሸባሪ ላይ ባላት አቋም ምክንያት እንደግፋታለን። እስራኤሎች አብዛኞቹ የአይሁድ እምነት ተከታይ ናቸው ይሁኑ እንጂ የሃዌን ስም እየጠሩ ክርስቲያኖችን አያርዱም። በዚህም ምክንያት ለሽብርተኛ ቦታ የላቸውም። አይሳይስን ብንወስድ ለምሳሌ አላውሃ ኩበር እያለ ክርስቲያኖችን ደጋግሞ ያርዳል። ኤግዛምፕል ሊቢያ ላይ በቀይ ባህር አጠገብ ክርስቲያኖችን ኢትዮጵያውያንን ከ30 በላይ አርዶ ደማቸው ቀይ ባህር ውስጥ ሞልቶ ያ በቀል አምጥቶባቸው ሊቢያዎችን ከሺህ በላይ ቀይ ባህር ላይ የፈሰሰው የነኝዛ ንጹሃን ደም ሊቢያን ምን እንደሰራት በዚህ ወር ውስጥ የምናቀው ነው። እነኚህ ሀገራት ደግሞ ከፍልስጤም ጎን ናቸው። አሸባሪ ሀገራት ያሉባቸው በሞላ ፍልስጤም ነው የሚደግፉት። እስራኤል ደግሞ አይሳይስን አጥብቃ ትቃወማለች። ስለዚህ እኛ ከእስራኤል ጎን እንሆናለን። በዚህ ምክንያት ስድስተኛ ምክንያት እስራኤል ቅዱስ ቦታችን ነች። ቅዱስ ቦታችን ነች ስንል ሐዋርያት የወጡባት ያስተማሩባት፣ ጌታችን መድኃኒታችን ክርስቶስ የተወለደባት እንደገና ደግሞ ቤዛ ያገኘንበት ስፍራ ነው የተሰቀለበት የሞተበት ተንሣኤውም የተረጋገጠበት ቦታ ስለሆነ ቅዱስ ስፍራችን ነች ብለን እናምናለን። ምክንያቱም ዋጋ የተከፈለው ለእኛ እዛ ቦታ ላይ ስለሆነ፣ ይህንን ስንል ሙስሊሞች ጌታችሁ የተሰቀለበት የተገደለበት ቦታን እንዴት ትደግፋላችሁ ይሉናል። ይሄ ነገር ውስጠ ወይራ ነገር ነው። የሆነ የጭቃ ውስጥ እሾክ ነው። ያዘኑ ይመስላሉ እንጂ የሚዋጋ መርዝ ይዟል። እንዴት ቃላችሁ በመጀመሪያ ደረጃ ሙስሊሞች ጌታችሁ የተገደለበትን ስፍራ እንዴት ቅዱስ ትላላችሁ፣ ትወዱታላችሁ፣ እንትን ትሉታላችሁ ካሉን የምን ጠይቃቸው ጥያቄ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ታምናላችሁ ወይ? ካላመናችሁ የተሰቀለበትን የሞተበትን ቦታ አትደግፉ ልትሉን አትችሉም። ምክንያቱም ሱራ 4 157 ላይ አልሰቀሉትም፣ አልገደሉትም ይላል። አልገደሉትም አልሰቀሉትምም ካለ እናንተ ምን ቤት ናችሁ? አይ እንደተሰቀለ እንደሞተ እናምናለን ካላችሁ ደግሞ ቁርአንን በእርግጫ ስለምትሉልን እናመሰግናለን። ነገር ግን እኛ ቅዱስ ነን በቅዱስ ስፍራችን ስንል ካለው ታሪካዊ ሁኔታ ነው። ሌላኛው ግን ይህንኑ ጥያቄ ወደ እናንተ ማምጣት እንችላለን። ነቢያችሁ ከመካ የተሰደደበት ነው። ከመካ ተሰዶ ወደ መዲና ሲሄድ እንደገና ደግሞ ተከታዮቹ ወደ ኢትዮጵያ አልኳል። እናንተ መካን የከተሞች ሁሉ እናት የምትሉበት ምክንያት ምንድን ነው? ምክንያቱም የተሰደደባት ነችና፣ እናንተም ይህንን ሎጂክ ወደ ራሳችሁ አንጡት። ሰባተኛ ነጥብ እኛ እስራኤልን የምንወድበት ምክንያት መዝሙር 122 ቁጥር 6 ላይ ለእስራኤል ለኢየሩሳሌም ሰላምን ለምኑ ተብለናል። ስለዚህ እስራኤልን እናጠፋለን ከምድረገጽ ከሚል ጋር በፍጹም አብረን ልንቆም አንችልም። ምክንያቱም ሰላምን ለምኑ ተብለን ስለታዘዝን ማለት ነው። ስምንተኛ ኢየሩሳሌምን እንዳንረሳ እንድናስባት ታዘናል። መዝሙር 137 ከቁጥር 5 እስከ 6 ኢየሩሳሌም ወይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከግሮሬ ጋር ትጣበቅ። ኢየሩሳሌምን መውደድ እንዳለብን እዚህ ላይ ታዘናል። በዚህ ምክንያት እኛ ኢየሩሳሌምን፣ እስራኤልን እንደግፋለን። በጨዋ መልኩ እናንተ ፍልስጤምን የምደግፉባቸውን ነጥቦች ማስቀመጥ ትችላላችሁ።